ታላላቅ ነገሥታት የሚያስቀድሱበት ማለት ነው። ስለዚህ ነቢዩ ቅዱስ ዳዊት ቤት ምንኛ ያማረ ነው፣ ምንኛ የተወደደ ነው እያለ አምላኩ እግዚአብሔርን ያደንቃል። እኔ አውረጅም፣ ሰዓት አልወስድም። በብሉይ ኪዳን ቤተ መቅደስ እና በአዲስ ኪዳን ቤተ መቅደስ መካከል ያለው ልዩነት ለመግለጥ ብቻ ነው። የብሉይ ኪዳን ቤተ መቅደስ በጭቃ በጨፈቃ በድንጋይ በወርቅና በእንቁ የተሠራ ነው። የአዲስ ኪዳን ቤተ ክርስቲያን ግን በእግዚአብሔር ደም የተሰራች ነች። እግዚአብሔር በደሙ የሰራት ያቋቋማት የገለጣት። አዎ የብሉይ ኪዳን ቤተ መቅደስ ከድንኳን፣ አዎ ከድንኳን ወደ ሕንፃ የተለወጠች ነች። ነገር ግን የአዲስ ኪዳን ቤተ ክርስቲያን የተገለጠች መለኮታዊ መንግሥት እንጂ ግለሰቦች ተሰብስበው የሰሯትና ያቋቋሟት አይደለችም። የብሉይ ኪዳን ቤተ መቅደስ በምድር ላይ ብቻ የተጀመረ ምድር ላይ የቆመችና ያለቀች ነች። የአዲስ ኪዳን ቤተ መቅደስ ግን ምድር ላይም ያለች በሰማይም ያለች ነች። ናሁ ተሪ ወመቅደሱ ለእግዚአብሔር ዘውሰ ሰማይ ዋሰራይ ታቦተ ጉን ተውሰ መቅደሱ እነሆ በሰማይ ያለው የእግዚአብሔር መቅደስ ተገለጠ የእግዚአብሔር ታቦትም ታየ ይላል። ታቦት ማለት ቅድስት ምህመን ነች። ከናፉ ያች የብሉ መቅደስ የተወሰነ ከዘር አረጉ ከእስራኤል የሚመዘዝ ብቻ ነው የሚገባባት። ይግባ ሞአባዊ ወአሞናዊ እስከ ራብዕ ወሳልስ ትውልድ፣ ሞአባዊ እና ሞናዊ እስከ ሦስተኛ ትውልድ አይግቡ። ክልከላ ያለባት የአዲስ ኪዳን ግን ክልከላ ሳይኖርባት ሁሉም የሚገለገልባት ሁሉም የሚጎበኛት ለሁሉም ክፍት ነች ሁሉን ተቀብላ የምታስተናግድ እግዚአብሔር መንፈስ ቅዱስ የማይለያት እሱ ራሱ እግዚአብሔር መንፈስ ቅዱስ የሚመራት ታላቅ ቤተክርስቲያን ነች። ይችን ቤተክርስቲያን ስለሰጠን አምላካችንን እግዚአብሔርን እናመሰግነዋለን። ደገገመደን በእውነቱ ሰው ብዙ መናገር ይቻላል። ነገር ግን

ኃያሉ ጌታ ወደ የማትጠላ ታምነ የማትከዳ ከዳ በልብ ጎሎት በአንደበት ያሰት የሌለበት የፍቅር ባለቤት ያው ባለቤት የሁሉም አባት የሁሉም ጌታ ይቅርታና ቸርነት የባህሪ ገንዘብ የሆነ ልዑል እግዚአብሔር ሆይ ቤት የምንኛ ያማረ ነው፣ የአንተም ቤት በመያን ነፍሳችን ሀሴት ታደርጋለች ይላል። ይሄ በጣም የሚያስደንቅ ነው። ቅድም መግባችን ላይ እንደተናገር ነው በትንሽና አንድ ሰው እንኳን እጅ በማጠፍ እግር በማታዘረጋ ለቤተሰብ በማትበቃ ጠባብ ጎጆ ውስጥ የነበረው ታላቁ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ውርደት የማይሰለቸው መከራ የማይሰለቸው ሥጋ የማይሰለቸው ሰው ወዳድነት የማይሰለቸው በቤተልሔም ሰዎች በናቁትና ባቃለሉት በትንሽ በረተ የተወለደው

አንስ አስመተን እስን ብረት ወረአምቦ ብረት አዋለ ቁቤፈደ አስመ ፋዲፊ ስለዚህ ካቴድራል ማለት የጳጳሱ መቀመጫ ማለት ነው። ሁለተኛ ካቴድራል ማለት በለማ አስደናቂ በሆነ ታላቅ ከተማ መሃል የሚገነብ ግዙፍ ህንጻ ማለት ነው። ስለዚህ ከተማችን አምቦ ደግሞ ለከተማችን የሚመጣ ታ- ስለሆነ ካቴድራል ብለን የሰየነበት ሁለተኛው መከዳ ነው። በሦስተኛ ደረጃ ካቴድራል ማለት የስልጣን ምልክት ማለት ነው። የስልጣን ምልክት ታላላቅ ነገስታት የሚያስቀድሱበት ማለት ነው። ስለዚህ ነቢዩ ቅዱስ ዳዊት ቤት ምንኛ ያማረ ነው፣ ምንኛ የተወደደ ነው እያለ አምላኩ እግዚአብሔርን ያደንቃል። እኔ አሁን ረጅም ሰዓት አልወስድም። በብሉይ ኪዳን ቤተ መቅደስ እና በአዲስ ኪዳን ቤተ መቅደስ መካከል ያለው ልዩነት ለመግለጽ ብቻ ነው። የብሉይ ኪዳን ቤተ መቅደስ በጭቃ በጨፈቃ በድንጋይ በወርቅና በእንቁ የተሰራ ነው። የአዲስ ኪዳን ቤተ ክርስቲያን ግን በእግዚአብሔር ደም የተሰራች ነች። እግዚአብሔር በደሙ የሰራት ያቋቋማት፣ የገለጣት አዎ፣ የብሉይ ኪዳን ቤተ መቅደስ ከድንኳን ከድንኳን ወደ ህንፃ የተለወጠች ነች። ነገር ግን የአዲስ ኪዳን ቤተክርስቲያን የተገለጠች መለኮታዊ መንግሥት እንጂ ግለሰቦች ተሰብስበው የሰሯትና ያቋቋሟት አይደለችም። የብሉይ ኪዳን ቤተ መቅደስ በምድር ላይ ብቻ የተጀመረ ምድር ላይ የቆመችና ያለቀች ነች። የአዲስ ኪዳን ቤተ መቅደስ ግን ምድር ላይም ያለች በሰማይም ያለች ነች። ናሁ ተሬ ወመቅደሱ ለእግዚአብሔር ዘውሰ ሰማይ ወሰራይ ታቦተ ጉን ተውስተ መቅደሱ፣ እነሆ በሰማይ ያለው የእግዚአብሔር መቅደስ ተገለጠ የእግዚአብሔር ታቦትም ታየ ይላል። ታቦት ማለት ቅድስት ምዕመን ነች። ከናፉ ያች የብሉ መቅደስ የተወሰነ ከዘርዓ አሮን ከእስራኤል የሚመዘዝ ብቻ ነው የሚገባባት ይግ በመዋባዊ ዋሞናዊ እስከ ራቤ ወሳለስ ትውልድ መዋባዊ እና አሞናዊ እስከ ሶስተኛ ትውልድ አይግቡ፣ ክልከላ ያለባት የአዲስ ኪዳን ግን ክልከላ ሳይኖርባት ሁሉም የሚገለገልባት ሁሉም የሚጎበኛት ለም ክፍት ነች። ሁሉም ተቀብላ የምታስተናግድ እግዚአብሔር መንፈስ ቅዱስ የማይለያት እሱ ራሱ እግዚአብሔር መንፈስ ቅዱስ የሚመራት ታላቅ ቤተክርስቲያን ነች። እችን ቤተ ትንሣኤ ስለሰጠን አምላካችንን እግዚአብሔርን እናመሰግናለን። በደገም መደን በእውነቱ ሰው ብዙ መናገር ይቻላል። ነገር ግን ስራ በጣም ገዝፎ ልቆ መጥቆ አንደበትን በሚዘጋበት ሰዓት ቃላት ያጥሩና ቦታቸውን ለተግባር ይለቃሉና ከዚህ በላይ መናገር ያለብን ያለ አይመስለኝም። ከራከያ ባየን ገመዴ እስኔ ወለን